ይሄንን ኖ ብላችሁ ትነሳላችሁ። ቁጭ ብላችሁ 24 ሰዓት እነ ከሌን መተቸት ብቻ የምትሰሩ ሰዎች አብዳለች፣ አብዳለች። ሴት ልጅ 20 እንዲ እንደወንድ የአርሴናልና የማንችስተር ደጋፊ ይመስል ያለች። ከዛ በኋላ መንጋት አፈራለች። ወንአውዙ ቢለ።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 ኮሚን ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምነጋገርበት ርዕስ ወንድምና እህቶች ያበዱ የነቀሉ እህቶቻችንን የማሳያችሁ ይሆናል። እንግዲህ እህቶቻችን ናቸው ግን ነቅለዋል። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ወደዛ ቪዲዮ ከመሸጋገራችን በፊት ቁራን ከቃይዳ እስከ ሂብዝ ከአቂዳ እስከ ፊቂህ ሐዲስ ተርቢያ ጭምር ለመማር ኑር ኢንተርናሽናል ኢስላሚክ ኮሌጅ ምዝገባ ላይ ስላለ በማስቀምጥላችሁ ስልክ ቁጥር መመዝገብ ትችላላችሁ። ወደ ቪዲዮ ስንሸጋገር እህታችን አስያ በሚያሳዝን ሁኔታ የእብድ ተግባርን እየፈጸመች ነው። ይህን ቪዲዮ ተመልከቱት። ይሄንን ቢወልዱ ቢያገቡ፣ ይሄንን ኖ ብላችሁ ትነሳላችሁ። ቁጭ ብላችሁ 24 ሰዓት እነ ከሌን መተቸት ብቻ የምትሰሩ ሰዎች ምናቃችሁ በትችት ነው ስትቸችው ኑሩ። የምንሰራውን ስራ አላሁ ረቡል ዕዛ እንደ ቁርአን ላይ አዞት አድርጉ ብለው አዞን አጋቡ ብለው አዞ ሰራተኞቻቸውን ጭምር ነው ያለው። አላህ ስብሐኑ ተዓላ አጋቧቸው ሲል እያችሁ፣ ሰራተኛን ከምንም የማይቆጥሩ ሰዎች አሉ። ለምን እንግዲህ ተመልከቷት። በዚህ ልክ ማለት ነው ሀያ ያጣ ንግግር። በዚህ ልክ ማለት ነው ያዙ ይልቅ አቆይ ማለት ወነአውዝ ቢላ። እኔ ስታገባ ጊዜ የሆነ ምትሰክን እርጋታ ያላት ምናምን ይመስለኝ ነበር። ረጀለስ ሌላ አለም ውስጥ አይደለም እንደ ያሉት አንዳንድ ሴቶች እኔ እኮ ወላሂ እንደ አላወራም። ሁሌ ነው የምነግራችሁ፣ በጣም ነው የምጠነቀቀው ለምናገረው ለሁሉም ነገር። ግን እቺ እህታችን ከሰው ስህተት ከብረት ዝገት ያለ ነው አይደለም? የሰው ልጅ ሆኖ የማይሳሳት የለም ነው። እህቴ ተሳስተሻል ስትባል መተቸት ነው መቅናት ነው ሪሊ አንቺ ምን ሰራሽ እንዲሰራን እንዲሰራን ማለት አለብን እንዴ? ጉድ ነው እኮ እ ዝም ብሎ እያለቀሱ የሱና ኡስታዞች የሱና ሰዎችን ማስመጣት ነው ለአላህ መስራት አሊ መስጂድ እያልሽ እያለቀስ የውሸ ፕሮፖጋንዳ የሆነ ወሬ እያወራሽ የሱና ሰዎች እንዲመቱ አላደረግሽም? አስያ ዛሬ መተሽ ስለ ትችት ስለ ተለያዩ ነገራቶች ስታወሪ ትንሽ አታፍሪ? ደሞ ምንድነው ያለችው? አይደለም ያለሁት ከሙስሊም እህቶች ወንድሞች ጋር ነው እያወራ ያለሁት። እንትን የሚያላግጡትን ብሎክ አርጓቸው። ቁርአን ላይ የሚያላግጥ አብራቸው እንዳትቀመጡ ነው ያለው። አላህ Subhanahu Ta'ala فلا تقعدوا معهم حتى يخوضوا في حديث غيره እንደ ሙስሊም ሙስሊም ሆኖ በቁርአን ሲያላግጥ እንደማየት የሚያምምንም ነገር የለም። በራሳቸው ሲላገጥ ጨርቃቸውን ቀደው ይወጣሉ። ሊጮሁ፣ ሊናገሩ። ለስናብ እህቶች አዳምጡ። ተረጋጉ። የእውነት በአላህ አንቀጽ እያላገጠ ያለው እቺ እህታችን ወይስ ደግሞ እኛ? አላህው አጠገባቸው ያሉትን ባሪያዎች ሳይቀር አጋቡ ብሎናል። እኛን ማኔጅ የምናደርጋቸው ሰዎች ዛሬስ ኦንላይን የሚጋቡ እህትና ወንድሞች፣ አንቺ ወሊ መሆን ትቻለሽ እህት? እንዴት ነው የምታስቡ? ድድብናችሁ ማለት ነው። በገሃድ አታውጡት እንጂ እንዲህ ጀህልናችሁ በአደባባይ አታሰራጩ እንጂ ረጋ በሉ። ሴት ልጅ በወሊ መዳር አለባት የቁራናዊ ሐዲሳዊ አስተምሮት ነው። ዛሬ በሚያሳዝን ሁኔታ ሴትና እኔ በውስጥ በምናምን ምናምን ትላለች በውስጥ እንዲህ ከዚህ በፊት የሰራሁት ቪዲዮ ማየት ትችላላችሁ። ሃላልሆም የተባለ የዜና ቤት የሆነውን ሰውዬ ውስታዝ የሚባል ነው። እኔ ውስታዝ አለው በውስጥ አብሮ በቃ ኢምቦክስ ላይ እሷ ቤት እንዴ ከዚህ በላይ መረጃ ምንድን ነው የሚፈልጉ? በውስጥ አብሮ ተጀናጀኑ እያላቸው ነው። ስለዚህ ይህንና መሰል የሆኑ ነገራቶች ያሉ ኖ ኖ እንደዛ ማለት አይደለም ምናምን ነገር ስትል በጣም ነው የምትገርመው። አላህ አጋቡ ብሎናል። አው ምን አይነት ሰዎች፣ አጠገባችን ያሉ ሰዎች ስለነሱ ማንነት ዲቴል የምናቅ ሰዎች ዛሬ ላይ ኢማን ያለው መኪና ያለው እንጅኛ አለው ምናምን ነገር ብላ ትወጣለች። አስር ይጥረርብሽ። እኔኮ ወላሂ ይሄ ድፍረት ከየት ነው ያመጣችሁ? እኔ በእናንተ ድፍረት ማለት ነው ይሄ ዱባይ የራሴ ግዛት ነበር። ይህን ድፍረት ከየት እንዳመጣችሁ እስኪ እንዲህ ሚዲያ ላይ ወጣችሁ ሃያ ያልተሞላበትን ወሬ የምታወሩ ሴቶች ከየት እንዳመጣችሁ ይህን ድፍረት እስቲ ነገሩ ሹክ በሉ የምሪኑ ወላሂ ቤተሰብ የሚያስከብር የሚንከባከብ የኔም ቤተሰብ የሚያከብር ምናምን ነገር ትላለች። ኧረ ተይ በእናትህ ወይ ሸሽ። እኔ አላህ ያደርግብኝ ቤተሰብ አላከብርም፣ ኢማን የለኝም ምናምን ነገር። ፎር ኤግዛምፕል ን የምሰጣችሁ ከዛ አንቺ ኢማን ያለው ምናምን እኔ አለሁ ብልሽ ስለ እኔ ምን ታውቂያለሽ? ምንም ምንም ነገር እኮ የምታውቂው ነገር የለም። እኔ እቃቃጫወት አደርጋችሁ ትዳር እኔ በእናንተ ምክንያት ሁለተኛ ላገባ ነበር ትችዋል። ላንደኛውን ድረስ የምትሉ እኮ አጠፉ። ለማንኛውም ለጫወታ ያክል እሺ፣ ሌላ ደሞ ምንድነው ያለችው? እስቲ እንስማት። ሁሉ አመን የሚገባው እኛ የትኛው ክብራችን ከአፈር ነው የተፈጠረ ነው ወደ አፈር ተመልሰን የምንገባ ነን። የሰማይ የምድር ባለቤት ያዘዘውን ትዕዛዝ ግን ላ ብላችሁ ልትናገሩ ስትሉ ያ ያስቆጣል። ረሱል አለይሂ ሰላቱ ሰላም ለዱንያ ነገር ተቆጥተው አያውቁም። አላሁ ረቡል ዒዛ ያዘዘው ትዕዛዝ ግን ሲነካ ያስቆጣል። አላሁ ረቡል ዒዛ ያዘዘው ትዕዛዝ ላይ ሙስሊም ሲያሾፍ ያሳዝናል፣ ያስለቅሳል። ብታቁት ረቡል ዒዛ ያዘዘውን ነገር እያላገጡ ምናምን ትላለች። የመልእክተኛው ዓለይሂ ሰላት ወሰላም ሚስቶች ሱረቱ አል አሕዛብ ላይ ከ3 ድምጻቸውን ቀንሰው እንዲያወሩ እየተነገረ ራውል የሆነ ጂኒ ዛር እንዳለባት ሴት ማለት ያለው ስብሓን ወተላ ህግጋትን ትጠብቂያለሽ፣ አጠብቂ። አላ ከአርሽ በላይ መሆኑ በግልጽ ቁርአን ላይ የተናገረው ነገር ነው። አንቺ ግን ታስተባብሪያለሽ በግልጽ ማለት ነው። ያላ ስምና ባህሪ ውጥቅ የምታደርጊ ልጅ ነሽ እኮ ይህ እኮ ኖርማል ነገር ነው። ባይዘዊ ስለ ተዳርተውት እንዲህ አቂዳው እኮ የተበከለ ነገር ነው። ኩቼ ልጅ አላህ አዳምን በሁለት እጆች የፈጠርኩት ሲል እንዲህ አንተ ከሰው ጋር ምሰስልከው እኒ ኒ ትላለች። ከዛ መጥታ ደግሞ ስለ አላህ ቁራን ክብር ትናገራለች። የአላህ ቁራን መክሉቅ ነው የሚል የጫ ዶክተር የሆነው አቡበክር ሱላይማን ምናምን የተባለ ግለሰብ እንደዛ ሲል ትንፍች አትልም። የአላህ ስምና ባህሪ በተመለከተ ሰለፎችን የተናገሩት እንዲሁም ሰሃቦች የተቀበሉት መልእክተኛው አለይሂ ሰላቱ ወሰላም ለሰሃቦች ያስተማሩትን ነገር አላህ ስለራሱ የተናገረውን ነገር ለማስተባበል ቁጥር አንድ ነው። ከዛ አላህ በመካከላችሁ ያሉ ሰዎች አጋቡ ብለዋል። አ በመካከላችን ሚዲያ ላይ ያለው በመካከልሽ ነው። የታቂዋለሽ ጂኒ ራሱ እያዋራሽ ቢሆን ራሱ ገጽት ላይ የገባው በምን ታቂያለሽ? በምን እኔ እነዚህ ሰዎች ለማዋረድ ማለት ነው ሆን ብዬ ፌክ አካውንት ልከፍት ነበር፣ ግን ደብሮኝ ነው የተውኩት። ሀቂቃ ማለት ነው ምን ያክል ማለት ነው የዘቀጣ ስራ እንደሚሰሩ በተግባር ላሳያቸው ነበር። ሆን ብዬ ሚስት እፈልጋለሁ ምናምን ነገር እላቸዋለሁ፣ ከዛ በኋላ በውስጥ አሰምጣት ነበር። ምላሳም ነው እንደው፣ ኧረ ስቀልድ ለጫወታ ድምቀት ነው ደግሞ። ይህም እኮ የእውነት እንዳይመስላችሁ አቦሳላ ገባ ወይ ምናምን ብላ እንዳትጨማልቅ ትዳር፣ እባካችሁ ዛሬ ላይ ኢቨን እንዲህ ኦንላይን ምናምን ማንነቱ የማታውቁትን ይቅርና ማለት ነው በቤተሰብ የመጣ ትዳር ራሱ እየበረከተ አይደለም። በርካታ ሰዎች ማለት ነው እየተፋቶ ነው። ያ ሆኖ ሳለ ማለት ነው አንቺ ስለ ሰውዬው ምንም ነገር ሳታቂ አረብ ሀገር ላይ ሆነች እንዲህ። እኔ ወላሂ ግራ ነው የሚገባኝ እንዲህ ሰውለ የኢትዮጵያ ኑሮ አልጠበሳችሁም ለዛ ነው ሩዝ የበላች ሆና ምናምን ብዬ እንትን አለልን። ግን ዛሬ ምንድን ነው እንት፣ ብቻ የምር ከእንዲህ አይነት ሰዎች ተጠንቀቁ። ወላ አቂዳዋ የተበከለ ነው። ኢ ጀስት ኖርማል ነገር ሊሆን ይችላል። ግን የአቂዳ ችግር ያለበት ሰው ሕይወታቸው ነው የሚያበላቸው። አቂዳ ማለት ሕይወት ነው። ያ ሕይወት ደግሞ ከማን እንደምትወስ፣ ያ ቀደሞ ከማን እንደምትወስ ወጣን ከቃ ይላሉ ሁለማዎች